ቅመሟና ቀብራራው እንዴት ነው ነገሩ? ፈጣሪ ወይ ፍራንክ ባላደረገው። ዛሬ እምባ እየተናንቀኝ ነው። ጋይስ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደና ነኝ፣ ፈጣሪ ይመስገን። እንዴት ነው ነገሩ? ቤተሰብ እውን ያድርገው በሉኝ። እኔ እኔ እኔ ሀይሚ ቀሚስ አለባበስ እንዴት ነው? አልገባኝም። እኔ ፍራንክ ባልሆነ እንደው ብሩክ አደራህን ወሽመጤ በጥፍ እንዳታረገው ማታ ማለት ነው። እንዲህ ምን ያክል እንደተደረሱ እስኮታቁ ወይኔ! ለምንድን ነው ማለቅ ሰው? ኧረ በጣም የትዕግስቱን ስጠኝ። ቤተሰቦች እንዴት ናችሁ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። እናንተ ከደስታ ብዛት ማለት ነው አይኔ እምባ አቋጥሯል። ለምን እንደሆነ አላውቅም። ይሄ ይሄ ይሄ እኔ እንጃ። አሁን አውሮቼ ማታ ፕራንክ ከሆነስ ቤተሰብ እስኪ አንድ በሉ። ምን ልበል ይህ እንግዲህ የረጅም ጊዜ በቃ ይሄ ሁሉም ሰው ምኞት፣ እንዲሁም ደግሞ ሀይሚ በብሩኬ ኮንፊደንስ እንዳይኖራት የሚያደርጋት ብሩኬ ፍቅሩን ቢገልጽ ብሩኬ ፍቅሩን ባይገልጽ ብለን ብዙዎቻችን እንግዲህ ስንወዛገብበት የነበረ ነገር ነው። እንግዲህ እንጃ እኔ ፍራንክ ባይሆን በጣም ነው ደስ የሚለኝ ቤተሰቦች እውነት ለመናገር ማለት ነው። ግን ደግሞ ማታ በደረስ አውርቼ አውርቼ ደግሞ በኋላ እኮ ሙሉ ይዙብኝ። እስካሁን ትክክል ነው ብዬ ላውራ በቃ አደል ቤተሰቦች? ልበል እንደዛ። እኔ የምላርግ ባየሁት ልክ ነው ማውራው። እንግዲህ ሲያምር አቀማመጣቸው ረ ረ ቡቡዬ፣ እውን አድርገው ይሄን ነገርማ እውን እንድታደርገው ነው ፈልገው። ቢያንስ እንዲህ አድርገ እንኳን ሃይሚ ቤት ጠባቂ ነኝ ስትል በቃ እኛ ራሱ በቃ ደስ ይለናል። አለምንም ግን ጥበቃ ምንድን ነው? ብሩኬ ቆይ ለሃይሚ ምንድን ነው? በቃ ቦዲጋርድ ነው ወይስ ምንድነው? ለምን እንደሚጠብቃት እሷ ዶሮ ናት እሷ ምንድን ናት ሲሉ ግራ ግብት ይለናል። በቃ ምን እናድርገ ግራ ተጋባን እኮ እና እንጃ ብሩኬ ዛሬ የእውነት የእውነት ለሃይሚ ፍቅሩን ገልጾ እንደዚህ በርከክ ብሎ ቀለበቷን ካደረገላት ብስማም የብዙ ሰው ደስታ ነው ምክንያቱም ብዙውን ጊዜ ጨረቃ ፋሚሊዎች የሚጠይቋቸውን ነገር ያደርጋሉ። ይህን ነገር ግን ለማድረግ በጣም ከብዷቸውም አይደለም። ሁሉም በጊዜው ይሆናል በሚል ነገር ነው። በነገራችን ላይ ይችን እንዲኮር አድርጎ ይችን ቀለበት ማድረግ በጣም ሲምፕል ነገር ናት። ብሩኬ ከዚህ በላይ ለሃይሚ አድርጎላታል። ሃይሚ ለብሩኬ ከዚህ በላይ አድርጋለታል። ይቺ ቀለበት በጣም ሲምፕል ነገር ናት። ነገር ግን ያው ሁሉም ነገር ስነስርዓት ባለው መልኩ እንዲሆን ስለፈለገ ነው። ብሩኬ በብዛት ያው በወንድ በኩል ነው መቼስ ፍቅርና ቀለበት የሚገለጸው። ከሴት ጋር ቢመጣም ራሱ ፍቅር ቢገለጥ ከሴት ጋር ራሱ ቢገለጥ እንኳን ወንድ ልጅ ነው ቀለበት ማድረግ ያለበት፣ እንግዲህ እንደ ሀገራችን ባህል ማለት ነው። ምንም ቢሆን ምን ማለት ነው እና እኔ በጣም ደስ ብሎኛል። ለካ ይሄን ሰፕራይዝ አስቀምጠሽ ነው ትናንትና። ብሩኪን እስከ ሆዱ ድረስ በእጅሽ ገብዛይ ስትነኪው እንዴት አልፈራችም ይች ልጅ? ምን አይነት ሞራል አገኘች? ምን አይነት ድፍረት አገኘች ብዬ ጥያቄ ሆኖብኛል። እና በጣም አሳዝናኝ ነበር። በቃ ወይ ሴት ልጅ አታፍቅር እንጂ ካፈቀረች ለምታፈቅረው ሰው አለምንም ፍርሃት በቃ እንደራሷ አይነት ገላ ነው የእሱንም ገላ የምታየው ነገር ብዬ በራሴ በቃ ይህን ነገር እንዲያደርግላት በጣም በልብ ያስብ ያለው ግን ደግሞ አላወራውም። ያላወራውበት ፓርት ደግሞ ያው የራሱ ምክንያት ስላለው ራሱ በፈለገበት ጊዜ እንዲያደርግ ስለምንፈልግ፣ ምክንያቱም የኛ ቀብራራ ወንድም ስለማያሳፍረን፣ ምን መቅደም እንዳለበት ምን መከተል እንዳለበት ስለሚያውቅ፣ ያ ያንን በማሰብ ላለማጨናነቅ፣ በብዛት እንደዚህ አይነት ነገር ቀለበት አርግ በሚሉ ሰዎች ላይ እኔ ፎከስ አርግ የምሰራው ቀለበት በግፊያ ሳይሆን ከራሱ ልቡ ፈንቅሎት ውስጡ አዞት ራሱ እስኪያደርግ እንጠብቀው፣ እንደዚህ አትበሉ እያልኩ ቪዲዮ ሰራ ነበርና እንደዛ ቪዲዮ ስሰራ አንቺማ ሀይሜን ስለምጠያት ነው፣ የሀይሜ ደስታ ያስደስትሽም ብሩክን ስለምታፈቅሪ ነው ብዙ ነገር እባላለሁ። ግን እኔ ስለምባለው ነገር ምንም አይመስለኝም። ነገር ግን እኔ ያ ይቺ ቀን እንደምትመጣ አንድ ቀን አውቃለሁኝ። ግን ደግሞ በግድ በቃ በጉልበት እንዳያደርገው በራሱ ፍላጎት በራሱ ሀሳብ ተነሳስቶ ከራሱ ልቡ ውስጡ ፍቅሩ ፈንቅሎት እንዲያደርገው የብዙ ቀን ምኞቴና የብዙ ቀን ጸሎቴ ነበረ። ብዙ ጊዜ የሆነ ግጭታ ሲፈጠር፣ ሴትም ሲመጣ በቃ የሆነ ነገር ሲመጣ ሀይሚ ምትቀነው ምንድናት? ማናት? ወይ ፍቅሩን አልገለጸላት ወይ ቀረበት አላደረገላት የሚባሉ ወሬዎች አሉ። እና እነዛ ወሬዎች በቃ ይህን ሁሉ ተቋቁማ እኮ ግድ ጎብዝናት ምናምን ላሉ በራሴ ማለት ነው፣ እንደ ሴት ሆኜ ሳስብ ማለት ነው። እና እሱን ደግሞ እንዲህ አድርግ ብሎ ማለት ይከብደኛል። የሚከብደኝ ነገር ምንድን ነው? ምን መቅደም እንዳለበትና ምንም ማድረግ እንዳለበት ስለሚያውቅ ብቻ ስለሚያውቅ ብቻ እንደዚህ ብሎ መስራት ቪዲዮ መስራት አልፈልግም እና በሚሰሩ ሰዎች እንደዚህ አትበሉ፣ አትስሩ በራሱ ሰዓት ውስጡ አዞት ፈንቅሎት ራሱ ቀለበት ያደርግላታል። አንድ ቀን ያችን ቀን እንጠብቃለን ነበር የምለው፣ ሁልጊዜ ጊዜ ማለት ነው። እና እግዚአብሔር የልብ መሻት ዛሬ ቢሳካ በጣም ደስ ይለኛል። ይሄ ሁሉ ደስታ አውርቼ ብሩኬ ማታ ፕራንክ ነው ካልክ፣ ወይኔ እኔ እንጃ፣ በስማ በጣም ነው የምናድደው። እግዚአብሔርን ቤተሰቦች አግዙኝ፣ እግዚአብሔርን አግዙኝ። እውነት ይሄ በጣም የብዙ ሰው ምኞት ነው። በቃ ከስልሳ ፐርሰንቱ የአምስት ፐርሰንቱ ነው እንደዚህ እንዳይሆን የሚፈልገው እንጂ የብዙ ሴቶች ሀሳብና ምኞት ቀለበት ነው። በቃ በየኮመንቱ እንደውም አሁን ከቅርብ ጊዜ በኋላ ስርጭት ብሏቸው ትታውት በጣም በብዛት የሆነ ሰርፕራይዝ ሲባል ሁሌ ሰው ቀለበት ነው የሚጠብቀው ሁሉ ጊዜ ማለት ነው እና እንግዲህ ዛሬ ቡቡ ጀግናው በዚህ መልኩ እንግዲህ ዛሬ ዝቅ ብሎ ለሀይሚ እንግዲህ ተንበርክኮ አይተነው አናቅም። እንግዲህ የኔ ፍቅር ከኔ ጋ አብረሽኝ ትኖሪያለሽ ማታ እስከማይ ድረስ ቸኩ እያለው፣ ቤተሰቦች የምሬ ነው። እናንተ ልባችሁ እንዴት ነው? ቲክቶክ በቃ ልልታው ቃውጧል ልልታው ልልልልልል እያሉ ነው። ይገባቸዋል ማርያምን ጥረታችሁ ልፋታችሁ፣ ይገባችኋል። ከዚህ በላይ ማለት ነው ማርያም ነው ምላችሁ። የሰው ደስታ ለምትመኙ ሰዎች አሁንም በዙሪያችሁ ሁልጊዜም ተደሰቱ። እውነት እኔ በራሴ በጣም በጣም በጣም የተደሰቱት በጣም ከምላችሁ በላይ ማለት ነው። ሁል ጊዜ በቃ ማለት ለራሴ ጥያቄ ነው የሚሆንብኝ። ለብሩኬም እንደዛ ብዬ መስራት አልፈልግም። የማልፈልግበት ምክንያት ደግሞ በግፊት የሆነ ነገር ጥሩ አይደለም። ራሱ ባቀደበት ጊዜና በፈለገበት ጊዜ ይቺ ቀን የሃይሚ ቀን ናት እና ዛሬ ለሷ ተንበርክኬ ቀለበት አደርግላታለሁ አፈቅራታለሁ ብሎ ራሱ ፍቅሩን የሚጠይቅበት ጊዜ ሁሌ ነበር የምጠብቀው፣ ሁሉ ጊዜ ማለት ነው እና እንጃ ዛሬ እኔም ፕራንክ ከሆነ ያወራሁት ሁሉ ብቻ እናደዳለሁ። ማታ አልቅሼ ነው የምመጣው፣ ፕራንክ ነው ከተባለ ማለት ነው። ግን እንደዚህ ደግሞ ሆኖ እውነት ይሄ እውን ሆኖ ካየ ነው ደግሞ በጣም ደስ ይለኛል። ቀለበቱን አድርገዋለች። ግን ደግሞ አንዳንድ ጊዜ አለ አይደለ ይሄ ፕራንክ እኮ ተንከሲስ ነው ሁለት ልብ አድርጎኛል። ታውቃላችሁ እኔ ማለት ብቻ እንዳይሆን ጸልዩልኝ፣ ቤተሰቦቼ አላችሁ። ብዙዎቻችሁ ይሄን ነገር የምትመኙ እውነቴን ስነግራችሁ ማለት ነው። በጣም ብዙ ብዙ ብዙ ይሄ ነው ይሄ ነው የማይባል እህቶች፣ እንደ ሴት ሆነም ስናስብ ከዚህ በኋላ ራሱ ሀይሚ፣ ለሚመጣው ነገር ራሱ ሽንጧን ገትራ ብትከራከር ራሱ ያኔ ትክክል ናት የሚላትም ሰው ይኖራል። እና ይሄን ነገር መናገር የማልፈልገው ነገር ለምን እንደሆነ ታውቃላችሁ በቃ የራሱ ሀሳብ እስኪመጣ ብሩኬን ላለመጫን ብሩኬን ላለመገፋፋት፣ ምክንያቱም ተገፋፍቶ ቀለበት ከተደረገ ነገ ወላቂ ነው። ቀለበት ማለት ኖርማል ነው። በቃ ከልቡ ፍቅሩ የራሱ ፍላጎቱ በቃ ሀይሚ የዚህ ቀን ይገባታል፣ ይሄ ፍቅር ብሎ የዛሬዋን ቀን ያደረጋትን ቀን በራሱ ሀሳብ እንዲያመጣት ነበር የምፈልገው እና እኔ እንጃ መችስ ሰው አድርግ ብሎት እንደማያደርግ ተስፋ አደርጋለሁ። ሰው አድርግ ብሎት የሚያደርጉት ነገር ነገ ወላቂ ነው። ከልባችሁ ግን ከውስጣችሁ ካረጋችሁት ግን የዘላአለም ፍቅር ነው፣ የዘላለም ህይወት ነው። በቃ ማለት እንጃ የማይረሳ ስዝታና የማይረሳ ጊዜ ነው እና እኔ እንጃ ዛሬ ቃል የለኝም። እኔ እስከሚመሽ ድረስ ጭንቅ ጥብብ ብሎኛል። ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉት። መልካም ምኞቴን አድርሱልኝ ለሃይሚና ለብሩኬ ማለት ነው። እግዚአብሔርን እኔ ደስ ብሎኛል። እኔን ደስ እንዳለኝ ሁላችሁም ደስ እንደሚላችሁ በኮመንት ስር ደግሞ እስከ ማታ ድረስ ሀሳብ አስተያየታችሁን ግለጹ። እስኪ አግዙኝ ደስ እንዲለኝ፣ ፕራንክ እንዳይሆን ቤተሰቦቼ፣ የምሬን ነው። አግዙኝ ነው እምላችሁ፣ ሁለቴን ነው። ምክንያቱም አንደኛ እኔ እንጃ የሃይሚ አለባበሷ ብዙ አላሳምናለኝ አለኝ። በቃ እኔ እንጃ ወይ ደግሞ እኔ እንጃ ብቻ አላውቅም። የብሩክ ግን ብሩክ እንትን ብሏል፣ ብሩክ ፀጉሩ ራሱ ምናምን ሁሉ ነገሩ ዘንጧል። በሀይሚ በኩል ግን ኖ፣ ቀሚሱን እየናቁት አይደለም፣ ቤተሰቦች በኋላ ሌላ እንዳታመጡብኝ። እየናቁት ሳይሆን በቃ የሆነ የቀለበት አይነት ስታይል አላደረገችውም። ቢያንስ እንኳን የልደቷ ቀን እንኳን በጣም ነው የዘነጠችው። አይታችኋል? እና እንዴት እንዲሆነ የሚለው ነገር ጥያቄ ሆኖብኛል። ወይ ደግሞ እንግዲህ ሳይነግራት ዝም ብሎ ሰፕራይዝ እያደረጋት ይሆና ብዬ አስባለሁ። ቤቱም የእነሱ ቤት አይመስለኝም። እንግዲህ አላቅም፣ የእነሱ ቤት ነው እንጃ። አዋ ነሱ ነው። ሶፋ አለ ከኋላ ይመስለኛል። ብቻ አላቅም፣ ብዙ አያስታውቅም። እኔ እንጃ ብቻ ዛሬ በስሜት ነው ማወራው። ምን ምን እንዳወራው አላውቅም። ቤተሰቦች ብቻ በኮመንት ስር አግዙኝ። ማታ እንገናኝ፣ በደስታው እንገናኝ፣ ብቻ ማታ። የእኔ ውድ ቤተሰቦች ይህን ቻናል ላይክ አድርጉት። በጣም በጣም ላይክ ፈልጋለሁ። በዚህ ቪዲዮ እንደዚህ እኔም ዲኮር ሰርቻለሁ። ቤተሰቦች አ እ ለየት አድርጌ የሰራት ከሁሉም ብዙዎቻችሁ ቪዲዮ ሰርታችኋል አይቻለሁ። የእኔ ቪዲዮ ግን ለየት ይላል ለወንድሜና ለወንድሜ ሚስት አንድ ያደረጋችሁ ፈጣሪ አይለያችሁ እስከ ዘላለም ድረስ። የኔ ውድ ቤተሰቦች ምኞታችሁ ዛሬ ተሳክቷል። በደስታ ይሄን ቪዲዮ ላይክ አድርጉት። ማታ እንስቃለን፣ እንጫወታለን፣ እንገናኝ ቤተሰብ ባይ መልሺ ለውደድህ ለውደድ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሪ አልበቃ ብሎኛል የእስካሁኑ ፍቅሪ ሽፍንፍን አድርጊ ውስጥ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሼ